የገዛ መጽሐፋቸው ላይ ይሄንን ቀጥታ ቃል በቃል ምን ይላል መጽሐፋቸው ላይ? ሙስሊም ትክክለኛ ሃይማኖት ነው ብሎ ተቀምጧል። ምን እናድርገው? ይሄን ስላየ ተናዶ ነው ልጁ። ምን አሳያችሁ? የገዛ መጽሐፋቸው ላይ ሙስሊም ትክክለኛ ሃይማኖት ነው ይላል። ምን ይደረግ? እኛ ምን እናድርግ? ያው ያው እውነተኛ ሃይማኖት ሙስሊም ይላል። ወደ እንት ልበላችሁ ያው እና እውነተኛ ሃይማኖት ሙስሊም ይህን ስራ እየልጁ ጎለ ይህን አማርኛው መጽሐፊ ላይ ያሳየኝ፣ አለ እንደሱ ሙስሊም ትክክለኛ ሙስሊም ብለው እንዲተረጉሙልህ ጠብቀህ ነው ወይ የኢትዮጵያ ቄሶች? ያ ከሆነማ በቀጥታ ስለሙ እያሏቸው እኮ ነው። ከላይ እዝራ። እሺ ሁሱ እንዴት ነህ? ሰላም ነው። አሎ ማነው? እንዴት ነህ? አለ ክርስቲያን ነህ? ስሜ ነገር እ ክርስቲያን የሆንከው እግዚአብሔር ክርስቲያን ሆኑ ብለው ነው ወይንስ በራስህ ነው? አንተ እንደሆንከው አንተ ሙስሊም እንደሆንከው ነው። እ በጊዜ ትጠይቀኛለህ። እግዚአብሔር ክርስቲያን ሆኑ ብለው ነው ክርስቲያን የሆንከው ወይንስ በራስህ ነው አንተ እንደሆንከው ነው? የሆንኩት አንተ ቤተሰቦቼ ስለወለድኩ ነው የሆንኳ ለዛ ነው የሆንኩት። እኔ ቃል በቃል አምላክ ይመጣል። በቃል አምላክ ያላ ሙስሊም ነው ብሎ አዘኛል። ለዛ ነው አልኩ። አሁን እኔ ልከራከር ምናምን አልገባውም። ልጠይቅህ ነው። አንተ እዚህ ጋር የምትቀመጠው ደግሞ ለመጠየቅ ነው አይደለ? አሁን ቅድም ከእናንተ መጽሐፍ አዳምጠኝ፣ አዳምጠኝ። ከእናንተ መጽሐፍ ላይ፣ ከእኛ መጽሐፍ ላይ ማለት ነው ኢስላም፣ ልክ ኢስላም ምናምን የሚለው የስጋር ነው ያላሳይ ቅድም ሳሳይ ነበር ካልነበርክ ማለት መጨረሻ ላይ የገባሁትኝ ው ገብቼ ነበር ላይ አስገብታችሁ የነበረ ኔትወርክ አቋርጦኝን ነው የወጣሁት። አሳየኝ አይታል አይደለ ስትናገር ነበር። አሳየኝ ማለት ሙሉ፣ አላየኸውም ሀይማኖት ሙስሊም ይላል

ማላቅም እንግዲህ የመጀመሪያ ቋንቋ ብለን የምናምነው እኛ ግዕዝ ነው። እንግዲህ ሌላ ካለ አላውቅም። በብራስ እንደተጻፈ ታውቃለህ አይደል? በብራስ የተጻፈው አዲስ ኪዳን ነው ብለን እኔ የማምነው እንደዛ ነው። ያው በምንም ይሆን እኔ ዞሮ እኔ ጋር የደረሰው መጽሐፍ በአማርኛ ነው። በምን የሚሆን በምን በአማርኛማ እስልምና እውነተኛ መንገድ ነው ብለው ተርጉመው እንዲያስተምቁልህ ተጠበቅ። ስህተት ነው አማርኛው መጽሐፍ ቅዱስን ከሆነ እየጠበቅ ያለው በአማርኛ ጽፈው ሙስሊም ትክክለኛ መት ነው ብለው ሊተረጉሙላቸው አይችሉም። አሁን ቤትም ስለምናደርገው የገዛ መጽሐፍን በሄዳር በብራይስት እናሳይሃለን። በብራይስቱ ላይ ያው እናዚጋ ከኦሪት ዘፍጥረት እስከ እዝራ ያደረሳለ ባይብል ይላል ይታይሃል እዝራ እሺ እያየሁ ነው፣ እያየሁ ነው። አሳየሁ ው ባይብል ሀብ ይላል። እዚህ ጋር ጀነሲስ የሚለውን መጀመሪያ ፈጣን፣ በጣም ሁሉም መጽሐፎች አሳየሁ። ከዛ የብራይስቱን እናየዋለን። የብራይስትን ቀጥታ ለአማርኛ ወደ ቋንቋችን አማርኛ ስለሆነ የምንረዳው፣ ወደዚያ እንቀይረዋለን። ጀነሲስ የሚለውን ተጫ ነው እና ይታያል። ኦሪት ዘፍጥረት አለ። በመጨረሻ ን ራእይን አሳየው። ወደታች የዮሐንስ ራእይ መጨረሻ ላይ ይታያል አለ። የዮሐንስ ራእይ መጨረሻ ላይ አለ። አሁን ሂድና ክፈትበት ራና ቁጥር አስገባለት እና ወደ አማርኛ ብቻ መቀየር ነው። እናንተ መመሪያችሁ ቁርአን ብቻ ነው ወይ ይላል፣ ኮሜንት ላይ ነቢ ስ ላ ሰላም የተሰጣቸው መለኮታዊ መጽሐፍ ቁርአን እና ሀዲት ነው፣ ሁለት ነው። ነቢ ነቢዩ ስ ላ ለ ስለም ሲናገሩ ምናሉ? ኦቴት ልቁርአን ወሚትርሲልዳር የእርሱን አንሳያ ተሰጥቻለሁ ያሉ ይናገራሉ። አሁን ማለት ነው ብዙ እናንተ ስታወጡ እየነገራችሁኝ እኔ መጽሐፍ ቅዱስ እጄ ነው ቁጭ ያልኩትኝና ምንምን ላይ እንዳለ ንገሩ። ለእኔም ለተመልካችም ጥሩ ነው። የት ጋር ነው ከነ ምዕራፉ ከነ ቁጥሩ ተናገር። አማርኛን ከፈለክ የጠበቅኮ እያልኩ ነው። ቅድም ምን አልኩ? እንደ አማርኛ ተርጉመው ሙስሊም የሚለውን ቃል ያስቀምጡላል ብራይስቶን እናሳይህና ይሄ ከተስማማ ተስማማ ያለስማማ አልቀበልም። ብራይስቶን እኔ አማርኛ ትርጉም ብቻ የምቀበለው ካልክ ከዚህ ጋር ማቋረጥ እችላለሁ። ስለዚህ እኔ ከአንተ ጋር ሳወራ አንተ እንዳልከው ብቻ ነው መሆን ያለብኝ ማለት ነው። እኔ እየሰማኝ ከሆነ ከቄሶች በላይ እኮ መጽሐፍ ቅዱስ ከዚህ አንብበው ነው የሚጠይቁኝ፣ የሚነግሩኝ አይደለ? ከዚ ያውቁትን ነው የሚነግሩኝ። ስለዚህ ምዕራፉን ቁጥሩን ንገረኝ። ምዕራፍና ቁጥሩን ንገረኝ። ምዕራፍና ቁጥሩን ለምናተናገር አንድ ስማኝ። እናት ቋንቋ ምንድነው? የባይብል እናት ቋንቋ ምንድነው? የመጀመሪያ ቋንቋ በምንድነው እያስጻፈልህ ይብል ማለት ነው። መጽሐፍ ቅዱስ የመጀመሪያ ቋንቋ ምንድነው? እሺ ቆይ እሺ፣ በእብራይስጥ መጽሐፉ እናንተ ምን ያክል እርግጠኛ ናችሁ? ማን ነው የነገራችሁ? ማን አላችሁ? ከየት አመጣችሁት? ንገረኝ እስኪ ምን ያክል እርግጠኛ ናችሁ? ማን ነው ያለው? የትኛው ሰው ነው ያለው? የትኛው ሰው ነው ያለው በእብራይስጥ እኔ የተጻፈው ብሎ የተናገረ መጽሐፍ ቅዱስ ላይ ያለ ወይስ ደግሞ ሌላ መጽሐፍ ላይ አለ? ንገረኝ እስኪ የሆነ ማስረጃ ከዩል ለምሳሌ አሁን የሰው ልጅ ፍጥረቱ ምን ማን ነው ትለኝ? አዳም ነው አዳም ፍጡሩም እንደሆነ ማን ነገረ አለ ማን እኔ ሙሴ ነገረኝ ላለው። ምክንያቱም የኦሪት ጸሐፊ ሙሴ ነው ነው። ለመጨረሻ ጊዜ አዳንቶች፣ ነቢያቶች ቋንቋቸው ምን እንደሆነ ይታወቃል። እሱን አታውቅም አንተ። ወይም የአይሁድ ተናጋሪዎች ምን እንደሆነ ቋንቋቸው ይታወቃል። እስ ይታወቃል። ቋንቋቸው ዕብራይስጥ እንደሆነ ግልጽ ነው። እሺ፣ ኦሪት ላይ ነው ኦሪት ላይ ወይ ዘፍጥረት ላይ ነው ያለው ይሄ ቃል ወይስ የት ጋር ነው ያለው? ማለት አሁን የሙሴ ሙሴ ከሆነ የተናገረው ሙሴ እብራይስጥ ነበር የሚያወራው ሙሴ አምስቱን መጽሐፍ ትጽፏል ብሉይ ኪዳንን አምስት መጽሐፍ ከጅማሬ እስከ እሱ እስከ ኦሪት ዘፍጥረት ኦሪት ዘጸአት የሚባሉትን እነዚህን እሱ ሙሴ ጽፏል ሙሴ የሚናገር የነበረው እብራይስጥ ነው ወይስ እሱ ለመጽሐፉ ማስረጃ ምንድን ነው እንዴት ያወቃሉ ለምኑ ሙሴ ነዋ የጻፈው መጽሐፍ ቅዱስን አምስቱን አንቀጽ የጻፈው ሙሴ ነው። ማስረጃው ቀና ትልቁ ላይ ነህ፣ ክፈት። እንደሱ ነው የምትፈልገው አይደለ? ማወቅ አትፈልገውም። እሺ፣ እሺ፣ ሙሴ እንደጻፈው አሁን መጽሐፍ ቅዱስ ላይ ያላወጣልህ አልችልም። ምክንያቱም መጽሐፍ ቅዱስ ላይ ሙሴ እኒህን ጽፌዋለሁ አይልም። እኛ እኛ የምን እኛ የምንቀበለው ደግሞ መጽሐፍ ቅዱስ ብቻ አይደለም። ብዙ ባይብሎች አሉ። እኛ የምንቀበላቸው መጽሐፍቶች አንተ ማስረጃ ምንድን ነው? አንተ ማስረጃ ምንድን ነው? ንገር፣ ማስረጃ ምንድን ነው? አንተ እብራይስጥ ሙሴ አንተ አሁን እያልከኝ ያለው ስማ፣ የምታዳምጥ ከሆነ አዳም በጭብጣም አውራት የለም እዚህ በጭብጣ ያወራል። ሰላም አለይኩም ክርስቲያኖች። ይሄ አማርኛ ናት ተርጉሞ የተሰጣቸው ትርጉም እኮ ነው። እኔ ለምሳሌ ቁርአን አለ አማርኛው ምንድን ነው ካላችሁኝ፣ የቁርአን ትርጉም ነው ነው እኮ ምንለው? የቁርአን ትርጉም ነው። ቁርአኑ ምንድን ነው ከተባለ አረብኛ ነው። ምክንያቱም ያ ነብይ ሲላክልኝ ጊዜ ሲናገርበት የነበረው ቋንቋ አረበኛ ነው። እብራይስጥ ምንድን ነው ከተባለ የክርስቲያኖች መጽሐፍ። አማርኛ ምንድን ነው ከተባለ የመጽሐፍ ቅዱስ ትርጉም ነው። እሱ መጽሐፍ ቅዱስ አይደለም። የመጽሐፍ ቅዱስ ትርጉም በምን ቋንቋ ነው መጀመሪያ የተጻፈው? እብራይስጥ። ልክ እንዲያው አዲስ ኪዳን በግሪክኛ ተጽፏል። ገብታችኋል? ይህም ቢያንስ እኛን አላመነን ንሄድች እሺ፣ ካላመንክ ከቄሶች ሆንሄድ እና ጠይቀህና ነገር እናስተናግድሃለን። በምን ቋንቋን የተጻፈልኝ ይህ መጽሐፍ እናንተ ተርጉማቸው የሰጣችሁ ኝ ይበላቸው ቶች አላለ። ከዚያ ኤፍራስ ትን ሄዱት አላለ። የገዛ መጽሐፋቸው ላይ ይሄንን ቀጥታ ቃል በቃል ምን ይላል መጽሐፋቸው ላይ ሙስሊም ትክክለኛ ሃይማኖት ነው ብሎ ተቀምጧል። ምን እናደርገው? ይሄን ስላየ ተናዶ ነው ልጁ። ምን አሳያችሁ? የገዛ መጽሐፋቸው ላይ ሙስሊም ትክክለኛ ሃይማኖት ነው ይላል። ምን ይደረግ? እኛ ምን እናድርግ? ያው ያው እውነተኛ ሃይማኖት ሙስሊም ይላል። ወደ እንትን ልበላችሁ እውነተኛ ሃይማኖት ሙስሊም። ይሄን ስራ የልጁ ጎለ ይሄን አማርኛ መጽሐፍ ላይ ያሳየኝ አለ እንደሱ ሙስሊም ትክክለኛ ሙስሊም ብለው እንዲተረጉሙለት ጠብቀህ ነው ወይ የኢትዮጵያ ቄሶች? ያ ከሆነማ በቀጥታ ስለሙ እያሏቸው እኮ ነው። ስለ ሙብሪ ይጽፍልሃል እንዲ ይህንን ሙስሊሞች ያገኙልህ አይደለ ሙስሊሞችን ልታመሰግኗቸው ይገባ ነበር የገዛ መጽሐፍህ ላይ ብራይስቱ ላይ ሄዳ እስኪ እኔ በራሴ ለምን አላየውም ብሎ ሰው የት ጋ ነው ያገኘኸው ብሎ ጠይቆ ሂዶ ማየት በአረጋገጥ ምናልባት እኛ ጽፈነው ከመሰላችሁ ማለት ነው እዚህ መጽሐፋችሁ ላይ በጣም በርካታ እውነታዎችን ታገኛላችሁ ሙሴና ሀሮን ወደ መካ ሄደው ሀጅ አድርገዋል ይሄን ማየት የሚፈልግ ክርስቲያን ከላ

እሺ እና አሰሪያችሁን ተናገሩት፣ ንገሩት ሶላት ጊዜ አለብኝ እና እሱ እንዳልፈኝ አልፈልግም። ሶላቴን መስገድ አለብኝ። ስለዚህ የሶላት ሰዓት ፍቀድልኝ ብላችሁ አስፈቅዱት። እሺ። ሰላም አሌይኩም። ወአሌይኩም አሰላም ሰላም ነው። እሱ አለን አልሐምዱሊላ። ጥያቄ ነበረኝ። እሺ፣ ከላይ አንዴ ተመስገን። እንዴት ነህ? ጠይቀን። ሰላም ነው አለ። ደህና ነህ? እግዚአብሔር ይመስገን። አይ፣ እኔ ክርስቲያን ነኝ። አንድ ጥያቄ ልጠይቅ ብዬ ለዘነገበውት። እሺ፣ ጥያቄ ምንድን ነው? ኢየሱስ ክርስቶስ ሞቶ ለኛ ብሎ ሞቶ ከሶስት ቀን በኋላ ተነስቷል። እዚህ ጋር አልሞቴም ያሉ ነው። አልሞቴም እሱም ሰው ልጅ ነው እንደኛ የተፈጠረ ሰው ነው ይበላል ይጠጣል ያሉ ነው። ስለዚህ ለእኛ ብሎ ሞቶ የተነሳ ነው ኢየሱስ ክርስቶስ እንደኛ ሰው ነው ሰው ነው ብሎ ቃል በቃል ተናግሯል። ልክ እንዲሁ ደግሞ ኢየሱስ ክርስቶስ እንደኛ ይበላ ነበር፣ ይጠጣ ነበር። ይሄን አታውቅም? ከሜ እንደኛ ይበላል ይጠጣል? እንዴ? አዎ፣ በደንብ አድርጎ ይበላል ይጠጣል። ላሳየህ፣ ማየት ትፈልጋለህ? ይበላል ይጠጣል። የፈጣሪ እንዴት እየተፈጠረ ለኛ ብሎ አልሞተም። ይበላል ይጠጣል፣ ልክ እንደ አንተ የአሳ ስጋ ምናምን ምን እንደበላ ሁሉ ላሳየህ ቂጣ ምናምን ያሳስጋ እንዴት ማለት አለ። እንደ መጽሐፉ እሱ አሳይን፣ እሱ ነው። ኦኬ አሳይን

ያው እና ኢየሱስ ክርስቶስ ይበላ የጠጣ ነበር። ያው እና የሰው ልጅ እየበላ እና እየጠጣ መጣ ይላል። እነርሱ እነሆ በላተኛ በላተኛና የወይን ጠጅ ጠጭ፣ የቀራጮች የሀጣተኞች ወዳጅ ቢታል፣ ጥበብም በልጆቹ አጸደቀ። ይችላል። ቀጥል ሌላኛውን ማውጣለህ። ሌላኛው ነው ያለው የተኛ ያልከውን የቅድሙን

ኢየሱስ ክርስቶስ እንደኛ የተፈጠረው ነው። ሰው ልጅ ነው ያልኩ ነው። አንተ ብዙ መጽሐፍ ላይ ያለው፣ አዎ ሰው ነው። ዓለምን የፈጠረ ሰውን የፈጠረ ፈጣሪ አንድ አይደለም እንዴ? አዎ ኢየሱስ ክርስቶስ ሰው ነኝ ይላል። እንግዲህ ሰው ደግሞ ፈጣሪ፣ የተፈጠረ ፈጣሪ አንድ አይደለም፣ አንድ አይደለም። ፈጣሪ አንድ አይደለም ሁለት ፈጣሪ